ሰላም፣ ጤና ይስጥልኝ ወድ ኢትዮጵያውያን። ደሞ የሃይማኖት ጉዳይ ተነስቷል ሰሞኑን እንደ አዲስ መንደሳቱ፣ ግን በጣም ይገርመኛል ለራሴ ለምን አባ ማፊያስን እኛ ኢግኖር ካረግን፣ ካወገዝናቸው ቆይቷል። የተወገዙትም በደርግ የኢትዮጵያ መንግስት ዘመን ፖለቲከኛ ሆነው በወያኔ ሬዲዮ ጣቢያ ከአሜሪካን ሀገር አቡነ ተክለ ሃይማኖትን ሲያወግዙ ብዙ ነገር የተናገሩት ድምጻቸው አሁንም አለ። አንድ ግለሰብ ምን አለ? እንደው ልጁ የውሃ ነገር ይመስለኛል። ንስሓ ገብተዋላል። እንግዲህ እሳችሁ ንስሓ ሲገቡ የት እንደያል አቅምኛ ንስሓ ገቡ ይለኛል። ቤተ ክርስቲያናችን ውስጥ የዘር ፖለ እንትን አልነበር እንዴ? ትግሬዎች አልነበሩም? የነበረው ሻሻሙ የደብረ አለቃ ልክ እንደ ወታደሩ እንደ ማንኛውም መስሪያ ቤት፣ ቤተ ክርስቲያኗ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሙሉ የትግሬ ካህን እየተባለ እንዴ ካድሬዎች መደቡ የነበረው። እንዳጥሽ እንናገር እንዴ? ጽላት ይዘው ሊወጡ ሲሉ ተያዘባቸው የሚባል ዜና ነበር ከትናል። እውነት ይሁን አይሁን እግዚአብሔር ነው የሚያውቀው። ሆኖም ግን እኚህ ሰው ካድሬ ወያኔ መሆናቸው ይታወቃል። ለምን እንዳዲስ ይነሳል ይሄ ጉዳይ? አንዳንድ ግለሰቦች አሁን እንትን ላይ ፌስቡክ አካውንታቸው ላይ አባታችንን አባታችንን አባታችንን እያሉ ለእናንተ አባት ይሁን፣ ግን በተዋህዶ ኦርቶዶክስ ምሁራን ወይም ደግሞ እውነተኛ ካህናት እውነተኛ ጳጳሳት አውደ ምህረት ላይ ብዙ ጊዜ እኮ ሲያስተምሩን ሰምተናል። የንስሓ አባታችሁን ምረጡ። የጠመጠመ ሁሉ ቄስ አይደለም፣ ቆይ ደፋ ሁሉ መነኩሴ አይደለም ብለው አስተምረዋል። የአቡነ ማትያስ ደግሞ ግልጽ ነው፣ ወያኔ ናቸው። አሁን ፌስቡክ ላይ ኡ የምትሉ ግለሰቦች አላችሁ። ኡ ኡ አባታችንን አትንኩ ምን ትስ ያትንኩ አክቲቪስቶች እንዴ! አክቲቪስት ሆኖ እኮ የኦርቶዶክስ ተዋህዶ ክርስቲያን አለ ስለ ሀገሩ ስለ ሃይማኖቱ የሚጨነቅ አለ እንጂ በአእምሮህ በእርሳቸው የቆሙት እኮ ለህወሓት መሆኑ በግልጽ እኮ የሚታወቅ ጉዳይ ነው። ጠፉም አልጠፉም ተመለሱም አልተመለሱም የእርሳቸውን ፓትሪያርክነት የተቀበለ ምእመን ስለ ቤተ ክርስቲያና ጉዳይ የማያውቅ ነው። አቡነ መርቆሪዎስ ለምንድን ነው በአርመሞ ያረፉት? አንድም ቀጥ ተናግረው አያውቁም። ገብቷቸዋል ግን የግድ በመንፈስ ቅዱስ መገለጽ አለበት። ዝም ያሉበት ምክንያት ስላልተስማማቸው ን ስላልተስማሙ፣ በግልጽ አንድ ሰው አልናገርም ካለ ወደ በሽታ ወደ ምን አትሰዱት። ዝም ምን ያሉት አመጧቸው። ሲመጡ ግን የሀገሪቱ አንድ ሰው ነው ፓትሪያርክ ሊሆን የሚገባው። ሁለት ፓትሪያርክ በአንድ ቤተ ክርስቲያን ሊኖር አይገባም። አንድም ነገር ሳይናገሩ ያረፉበት ምክንያት ግልጽ የሆነ ጉዳይ እኮ ነው። አሁን እንደገና የሚያወድሷቸውን እያየን ነው። እርሳቸውን የምታወድስ በሙሉ ወያኔ፣ የህወሓት ደጋፊ ነህ። አባ ማትያስን የምትደግፍ በሙሉ ወያኔ ነህ። ወቴቨር እያንዳንድ ኢትዮጵያዊነት ውስጣቸው የለም። አዎ መድረክ ላይ ብዙ ነገር ሊቀባጠሩ ይችላሉ። ባለፈው ጊዜ እኮ ታፍኘን ያለሁ ሲሉ ሰምተናል። እንደ ልባቸው እየቀባጠሩ ለምን ይዋሻል? ቤተ ክርስቲያናችንን የዘረኛ መፈንጫ አልነበረችም እንዴ? እኔ እንደውም ትዝ ይለኛል። አንድ ዲያቆን ይሁን ቄስ፣ የትግራይ ተወላጅ ነው። መለስ ዜና የሞተ ጊዜ እውነት ክርስቶስ ነው የሚል ትምህርት አለ። እውነት መለስ ዜናዊ ነው ብሎ ቤተ ክርስቲያን ውስጥ እኮ ነው የሚሰብከው። እንዲህ አይነት ነገር አለ። አባ ማቲያስ ወያኔ ናቸው። እንደው ሄደው ቢቀሩ ኢትዮጵያ ተገላገለች። ምርጥ የሆኑ ካህናቶች እኮ አሉን እኮ። እንደው ቢቻል በደርግ ጊዜ እኮ እኔ በጣም የማደንቀው እግዚአብሔር ያስቀመጣቸው አቡነ ተክለ ሃይማኖት የተለዩ እኮ ናቸው። በኢትዮጵያ ታሪክ ውስጥ የማይታወሳቸው አሁን እንደ አንድ ሐዋርያ ነው የሚታዩት። አንደኛ ነገር ባህታዊ ናቸው። ደሞዛቸው እንዳለ ለሕፃናት ማሳደጊያ ነበር የሚውለው። ምግብ እንደው ለስሙ ያህሉ አሉ የሚቀምሱት። እንግዲህ በቅርብ የሚያውቃቸው አቡነ ማቲያስ አሜሪካን ሆነው ማርክሲስት ናቸው። ምን ያላሏቸው ነገር አለ እንዴ! አንድ ግለሰብ አሁን ስሙን አልጠቅሰውም ንስሐ ገብተዋል አለ። ንስሐ ሲገቡ አይተሃል? ንስሐ ለመግባት ሚዲያ ላይ አይደለም የተናገሩት። አስቀይሜያቸዋለሁ አባቴን ብለው አይደለም የተናገሩት። አልተጸጸቱ። ሁለት ቪዲዮ አለ የተቀረጸ ያኔ እሳቸውን አውቅ ከአዲሱ አበበ የሚባል ጋዜጠኛ ኢንተርቪው ሲያደርጋቸው ኧረ እኔ እሳቸውን ተናግሬ አላቅም፣ ሲል ያ የተቀዳውን ድምጽ ስለቀቀባቸው ማርክሲስት ናቸው ብለው ስማቸውን አጥፍተዋል። ያኔ ተወገዙ በሲኖዶስ ማለት ነው። እና አሁን እንደገና ከተመለስኩ በኋላ የተወገዝኩበትን አነሱልኝ የሚል ነገር ተና ማንም አላነሳም። ሲኖዶሱ አንስቻለሁ ብሎ እሳቸውን እሳ ይገቡበትን ለህዝብ የተነገረ ነገር የለም አቡነ ተክለ ሃይማኖትን ተሳድበዋል፣ ተሳልቀውባቸዋል፣ ማርክሲስት ብለዋቸዋል። ያላሏቸው ነገር የለም። አሁንም ጠፉም ተመለሱም ለኢትዮጵያ ለተዋህዶ ቤተ ክርስቲያን ምንም የሚጠቅሙበት ጉዳይ የለም። ከእርሳቸው ይልቅ አንድ እዛ በገዳም ውስጥ ያለ ተራ መነኩሴ ለኢትዮጵያ ሰላም እየጸሉ ያሉት እነሱ የተሻሉ ናቸው። ዝም ብላችሁ ፌስቡክ ላይ የምታቅራሩ ፌስቡክ ላይ የምታቅላሩ በሙሉ ይኸው አባ ማቲያስ አባ ማቲያስ ምትል በሙሉ ወያኔ ነህ። በግልጽ ውግስ ከማሪዎስ ኢትዮጵያ እንዲህ አይነት ካህን በውስጧ ፖለቲከኛ ካህን የለም። እንደ ወያኔ ህወሀት ቤተ ክርስቲያን ውስጥ የዘርን እንትን ያስገቡ ትግሬዎች እኔ በደንብ ነው የማውቃቸው። በየድብሩ ትግሬ ነበር የተመደቡ። አሁንም እንግዲህ የነካቸው የለም ግን ህዋት በመመታቱ አልቅሰዋል፣ ተናደዋል። ህወሓት ውግ ውስጥ ከማሪዎስ ከተባለ እርሳቸውም የህወሓት አባል ናቸው። የግድ መታወቂያ አንስቶ ያሳዩአችሁ እንዴ? እናንተ ፌስቡክ ላይ የእርሳቸውን ፎቶግራፍ ለጥፋችሁ የምታቅራሩ ወያኔዎች፣ የህወሓት ትራሾች ናቸው። ህወሓት ቢመታም ኮሩ እናንተ ላይ እናንተ ጭንቅላት ላይ አለ። ውግ ውስጥ ከማሪዎስ ኢትዮጵያ ትቅደም። ቤተ ክርስቲያናችን ከወያኔ ፀዳ ትበልልን። አሁንም ቢሆን ከቤተ ክርስቲያናችሁ ውስጥ ፖለቲካ የሚባል ነገር ይውጣ፣ መውጣትም አለበት። የብዙዎቻችሁን እኮ ፌስቡክ ላይ የተለቀቁ ዩቲዩብ ላይ የተቀረጹ ስብከት ወንጌል ላይ ቆማችሁ መንግስት የምታወድሱ ሁሉ አላችሁ። እኛ የድሮ ካህናትን የምናውቃቸው እነ አቡነ ባሲሎስ እኮ አጼ ኃይለስላሴን ያስደነገጡ ናቸው ጥለው ለዘውድ ጥለው ነው ገዳም የገቡት። እንደ አይነት ካህናት የነበረበት ዘመን። ያኔ ካህን ቤተክርስቲያን ከመንግስት በላይ ናት፣ በዛን ዘመን። ይሄኛው ግን እንዴት አድርጎ ህወሓትን የሚደግፍ የዘር ፖለቲካን የሚደግፍ ፓትሪያርክ አባታችን ብላችሁ ስትጠሩ አለማፈራችሁ! ማፈሪያ ሁሉ በጣም ነው የምታሳዝኑት። እኔ ተራ መነኩሴ እነዚህ በየገዳሙ የሚጸልዩት ለኛ፣ ለኢትዮጵያ ፍትህ፣ ሰላም እነርሱን የመሰለ የለም። እነሱ ናቸው የኛ አባቶች፣ የገዳም ሰዎች። በቤተ ክርስቲያንም ቢሆን አሉን፣ በሲኖዶስም ቢሆን አሉን። ብዙዎች እየመሰከሩ ሲያሳዩን ነበር። በተለይ በዚህ ባለፈው በጦርነቱ ጊዜ በላሊበላ በኩል የነበረውን ነገር ለሙስሊሙም ሆነ ለክርስቲያኑ ትልቅ ውለታ የዋሉ ጳጳሳት አሉ። እነዚህ ሰዎች ናቸው ፓትሪያርክ ሊሆኑ የሚገባው አረባካት። ስለዚህ ፓትሪያርክ ሳይሞት ፓትርያርክ አይተካም ተባለ አብሊስ እንደው ከአቡነ መርቆሬዎስ እንደው አትማሩም እንዴ ዓርብ በዓርብ መሞቱ ተብሎ ሌላ ትርጉም ነው የሰጣችሁ አይደለም አጠገባቸው ወያኔ ስላስቀመጣችሁ ነው ዝም ብለው በዝምታ ያረፉት እግዚአብሔር ኢትዮጵያን ይባርክ እግዚአብሔር ይህንን የህወሃት መንፈስ ከሲኖዶሱም ይሁን ከቤተ ክርስቲያናችሁን ይንቀልልን አሜን